ሰላም ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዩኬ በወሲባዊ ጥቃት የተከሰሰው ኢትዮጵያዊ ስደተኛ የአስራ ሁለት ወራት እስራት ተፈረደበት። በዩናይትድ ኪንግደም፣ ኢሴክስ ግዛት ኤፒንግ ከተማ ለተቃውሞ መነሻ የሆነው ኢትዮጵያዊ ስደተኛ ሀዱሽ ቅባቱ በቀረበበት ወሲባዊ ትንኮሳዎች ክስ የ12 ወራት እስራት ተፈረደበት። ዛሬ በዋለው ችሎት ስደተኛው ሀዱሽ የ12 ወራት እስራት ውሳኔ ተላልፏል። የኮልቸስተር ከተማ ፍርድ ቤት ነሐሴ 29/ 2017 ዓ. ም. በዋለው ችሎት ሀዱሽን በ14 ዓመት ታዳጊ እንዲሁም አዋቂ ሴት ላይ ወሲባዊ ትንኮሳዎች በማድረግ ጥፋተኛ ነው ማለቱ ይታወሳል። ብይኑን ያስተላለፉት ዳኛ፣ ሀዱሽን እንግሊዘኛ እንደማይችል በመጥቀስ እና የአእምሮ ጤና እክል እንደገጠመው በመናገር ስለ ጥፋቱ ለመናገር ዳተኛ ነበር ብለዋል። ደጋግመህ አልቅሰሀል፣ ሀፍረት ተሰምቶኛልም ብለሀል፣ ጥፋተኛነት የሚሰማህና ያፈርከው በፈጸምከው ድርጊት ሳይሆን ድርጊትህ አንተ ላይ ባሳደረው ጫና ነው ሲሉም ተናግረዋል። የአስራ አራት ዓመቷ እንደሆነ ነበር እሷም ነግረሃለች። እሷ እሷና ጓደኞቿ የደንብ ልብስ መልበሳቸው ማይታል ሲሉም ዳኛው አክለዋል። ዳኛው ታዳጊ ያሳየውን ባህሪ እንደማትፈልገው ግልጻ ብታደርግልም፣ አንተ ግን ታዳጊዎች ከመከታተል አልታቀብክም ብለዋል። ሀፍቱ ወሲባዊ ትንኮሳ እንዳደረሰባት የተገለጸው ሌላው አዋቂ ሴት በተመለከተም ዳኛው ድርጊቱ እንደተፈጸመ የሚጠቁም ምንም ነገር አላለችም ብቻ ባይነት እና። በችላባይነት እና በስሜታዊነት ነው ድርጊቱን የፈጸምከው ብለዋል። ትንኮሳውም የተፈጸመባት ሴት ጉዳዩን ወደ ፍትህ አካል በመውሰዷ ምስጋና አቀርበዋል። ዳኛው ድርጊቱ ለሴቶች ያለን ንቀት ያሳያል ሲሉም ብይኑን ከማስተላለፋቸው በፊት ተናግረዋል። ለእርሷ መብት የቆመች ጠንካራ ሴት ናት። ከሷ በባሰ ለጥቃት ተጋላጭ ለሆነችውም ታዳጊ ከለላ ሆናለች ብለዋል። በዛሬውም ችሎት ብሎ አቃቤ ህግ በሀዱሽ ውሴባዊነት ትንኮሳ የደረሰባትን የ ያ 14 ዓመቷ ታዳጊ ምስክርነት በፍርድ ቤት አቅርቧል። ከጓደኞቿ ጋር በወጣው ቁጥር ወደ ኋላ ዞር እያልኳ ያለው የትምህርት ቤት የደንብ ልብሴንም እለውጣለሁ እለውጣለው የደንብ ልብሴን ስለብስ የተጋለጥኩ ያህል ይሰማኛል ማለቷንም ገልጿል። አቃቤ ህግ ስቱዋርት ኮውን እንዳሉት ሀዱሽ የዩኬ ህግ ይህንን ያህል ጥብቅ መሆኑን አላወቅኩም ነበር ብሏል። የተከሳሹ ጠበቃ ሞሊ ዲያሳ ሀዱሽ ከዚህ ቀደም ጥፋት አልፈጸመም፣ ዩኬ ለመድረስ ባለፈባቸው የአውሮፓ ሀገራት ሲያልፍ ምንም አላጠፋም ብለዋል። ተከሳሹ ከባድና ረዥም መንገድ ተጉዞ ወደ ዩኬ እንደደረሰ ጠቅሰው ፍላጎቱ በፍጥነት ከዩኬ መባረር ነው ብለዋል። ተከሳሹ የአእምሮ ጤናው እክል እንደገጠመው ጠቅሰዋል። ሀዱሽ በኤፒንግ ከተማ ማዕከል ተቀምጠው ከነበሩ ሁለት የ14 ዓመት ታዳጊዎች መካከል አንደኛው መነካካቱን እንዲሁም ልጅ መውለድ እንደሚፈልግ ተናግሯል ተብሏል። ታዳጊዎች ላይ ወሲባዊ ትንኮሳዎች ማድረሱን ጨምሮ አምስት ክሶች የቀረቡበት ኢትዮጵያዊ ስደተኛ ሀዱሽ ገብረ ስላሴ ቅባቱ ጋር ተያይዞ ባረፈበት ዘቤል በተሰኘ ጥገኛ ጥያቄዎች ሆቴል አካባቢ ከፍተኛ ተቃውሞ እንዲነሳ ምክንያት ሆኗል። ሀዱሽ ነሐሴ ላይ ፍርድ ቤት ሲቀርብ በታዳጊው ልጆች ላይ ወሲባዊ ትንኮሳን በማድረግ ህፃናትን ለወሲብ ድርጊት በማነሳሳት እንዲሁም በወሲባዊ ጥቃት ሙከራ ጥፋተኛ የተባለ ሲሆን ዳኛው የስር ቅጣት እንደሚጠብቀው አስጠንቀቀው ነበር። ሀዱሽ ወደ ዩናይትድ ኪንግደም መደበኛ ባልሆነ መንገድ የገባው ሰኔ 22/2017 ዓ.ም ሲሆን በቁጥጥር ስር የዋለውን ከስምንት ቀናት በኋላ ሐምሌ አንድ ነበረ። ከሀገሩ ከወጣ ዓመታት እንዳስቆጠረ ከሰሞኑ በነበረው ችሎትም ያስረዳው ሀዱሽ በሊቢያ አቋርጦ ወደ ጣሊያን ከዚያም ፈረንሳይ መድረሱ ተነግሮ ነበረ። ከፈረንሳይ በትንሽ ጀልባ ተሳፍሮ እንግሊሽ ቻናልን አቋርጦ ወደ ዩናይትድ ኪንግደም የገባ ሲሆን ለዚህም ጉዞም 1ሺ8 1800 ዩሮ የመክፈሉን አስረድቷል። ሀዱሽ ኢትዮጵያ ውስጥ በነበረበት ወቅት የስፖርት መምህር እንደነበረ ለፍርድ ቤቱ ተናግሯል። ፍርድ ቤቱ የሀዱሽ ዕድሜ 41 ነው ቢልም እሱ ግን ዕድሜው 38 መሆኑን በዚህ ወቅት ገልጿል። በኮልቸስተር ከተማ ለሶስት ቀናት በቆየ ችሎት ላይ አራዊት አይደለሁም፣ እኔ ክርስቲያን ነኝ፣ እንዲሁም አይነት ነገሮችን አላደርግም፣ እነዚህ ልጆች ናቸው፣ ንጹህ ልጆች ሲል የቀረበበትን ክሶች ውድቅ አድርጎ ነበረ። ነገር ግን የፍርድ ቤቱ ዳኛ ክርስቶፈር ዊሊያምስ ሀዱሽ የምስክርነት ቃሉን ለመስጠት ሲል የፈጠራቸው ናቸው ሲልም አጣጥለታል። በከተማዋ ማዕከልም ሰኔ 3/2017 ዓ.ም የትምህርት ቤት ጓደኛ ተሰባስበው ባገኛቸው ወቅት ሀዱሽ ስሙን ቶማስ እንዳላቸውና 2500 ዩሮ ከፍሎ ዩኬ እንደገባ እንደነገራቸው በስፍራው የነበሩ አንድ ታዳጊ ምስክርነት ሰጥቶ ነበረ። በተጨማሪም ለአንደኛው አፍሪካ ናይ ጥሩ ሚስት ትሆኛለች እንዳለም ይኸው ታዳጊ ለፍርድ ቤት አስረድቷል። ታዳጊዎቹ በወቅቱ ፒዛ እየበሉ የነበረ ሲሆን ከአንቺ አንድ ልጅ እፈልጋለሁ ከጓደኛች ደግሞ አንድ ልጅ ሲል መናገሩን አንደኛው ታዳጊ ለፖሊስ ተናግራለች። ሀዱሽ በማክስቱ አንደኛዋን ታዳጊ ቆንጆ እንደሆነች እንዲሁም ሊስማት መሞከሩና እጁን ጭኗ ላይ ማሳረፉን ምስክሮች ገልጸዋል። በዚህም ወቅት ልጅቷ በከፍተኛ ሁኔታ መደናገጧን ለመርማሪዎች ገልጻ አይሆንም 14 ነው እድሜ ስትለው እድሜ ምን ለውጥ የለውም በማለት ምላሽ መስጠቱንም አክላለች። ሁኔታው አጠወልውሎኝ አንድ አዋቂ ሰው እንዴት ይህንን መፈጸም ምንም ችግር የለውም ብሎ የሚያስብ አይመስለኝም ነበር ብላለች። የጥፋተኝነት ውሳኔውን ያስተላለፉት ዳኛ ዊሊያምስ የ14 ዓመት ልጅ እንደነበረች ታውቃለህ ሲሉ ተናግረው በወቅቱ የትምህርት ቤት የዩኒፎርም መልበሷንም አስታውሰዋል። ግለሰቡ በቁጥጥር ስር ከዋለ በኋላ ባሉት ሳምንታት ባሉት ሳምንታት ሳምንት በሺዎች የሚቆጠሩ ሰዎች በቬል ሆቴል አቅራቢያ ጸረ ስደተኞች ተቃውሞ አሰምተዋል። በተመሳሳይ መልኩ ዘረኝነት የሚቃወሙ የድጋፍ ሰልፎችም ተደርገዋል። ከተቃውሞ ጋር ተያይዞ በተነሳ ሁከት አስራ ስድስት ሰዎች በቁጥጥር ስር መዋላቸውንም ፖሊስ አስታውቋል። ሰላም ጤና ይስጥልን። ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና